ወደፊት ማወቅ ያለባቸው ነገር በፍጹም በኢትዮጵያ ፖለቲካል ኤንቫይሮንመንት ኢምፖርትድ ኢንዲቪጁዋልስ መተው ስልጣን መያዝ አይችሉም። የጫካ ሀሳቤ የእናንተ ልጆች የእናንተ ልጅ ልጆች የሚያወድሱት ስራውን ጥያቄ የለውም። እናንተ ባይገባቸውም ችግር የለውም። መዋሸትን እና እውነት መግለጥን መለየት ያስፈልጋል። ለአንዳንዶች እንጀራቸው ነው፣ ለእናንተ ግን ምን ያደርግላቸዋል? እንደ እንደዚህ አይነት ሰዎችን ከሌሎች ሀገሮች ከሚቀመጡባቸው ሀገራት ጋር ተሆኖ ሀገራችን ላይ የሚያሳድሩትን አሉታዊ ተጽዕኖ አፍራሽ ስራዎች ለምን መቋቋም አልተቻለም? የሚል ጥያቄ ያለኝ መደመጥ አለበት። የእውነተኛ ሚዲያ ነው ብለን ፎሎ እንድናደርገው በተቻለ መጠን እውነት መግለጥ የሚችል መሆን አለበት። እውነትን ካልገለጠ በቀር በሚኖረው ጩኸት፣ ክሊኮች፣ ኮሜንቶች ሊኖሩ ይችላሉ። ግን እርግጠኛ ነኝ ኮሜንት አድራጊውም ጭምር ወደ ውስጡ አይወስደው የኛ ሚዲያ ጋዜጠኛ የሚሰበስበው እንደዛ አይሰራም። የተለመደ የዜና ጽፋፍ አለ። ዋና አዘጋጅ የሆኑ ሰዎች መድከም አይጠበቅባቸውም። ትንሽ ከሰማችሁ መጻፍ ይችላሉ። ያን የምናነበው ለዚህ ነው፣ አድማጭ ያጣ ነው። የአንድ ለአንድ ዋንን ዋን ያለው ኢንተርቪው ብቻ ሳይሆን ኒውስ ሲቀርቡ ኢምፓክታቸው መታየት አለበት። አሁን ራሴ እንደማሳያ ብጠቅስ እኔ ሠላሳ አንድ ጊዜ የእኔ ቻናል ተዘግቶብኛል። ያለ ምንም ምክንያት፣ ያለ ምንም ማስረጃ፣ ያለ ምንም ጥፋት ነው የሚዘጉት። እዚህ ጋር አንድ ይሄን በጣም አንገብጋቢ አድርጌ የማነሳው በእኛ ሀገር ፖለቲካ ላይ፣ በእኛ ሀገር ትውልድ ላይ፣ በእኛ ሀገር ዕጣ ፈንታ ላይ እንደፈለጋቸው መጫወት የሚችሉበት ዕድል ተፈጥሮላቸው እኛ የሞትን እነሱ ፖለቲካ የሚያተርፉበት ሁኔታ ነው ያለው ይሄ ፕላትፎርሙ ብጥብጥም ሁከትም ሽብርም ውሸትም የሚነዛው በዚህ በሶሻል ሚዲያ ነው። ይህም ብዬ ሳበቃ ምናልባት እርሶ በተደጋጋሚ የሚያነሱ የእርሶ ስራ በደንብ ነው የሚገባኝ። እኔ ችግር የለብኝም። የቀናነትም ችግር የሌጠው የመጠራጠርም ስለሌለኝ ይገባኛል። እንደርስታ እንዳደረጋሉ ፉድ ሶቨርኒቲ የሚለው በጣም ፐርፌክት ነው። ቫሉ ሀይ ቫሉ የሚለው አለ። ኢነርጂ ሶቨርኒቲ አለ። ዳታ ሶቨርኒቲ ይላሉ መጨረሻ ላይ መጠ እሱ የሚገርም ስትራቴጂ ነው። በጣም ቢዩቲፉል ነው። ከዛ ዳታ ሶቨርኒቲ አንፃር። ይህን የራሳችንን ፕላትፎርም ፈጥረን ጅምር ነገሮችን ቢያንስ በተወሰነ ደረጃ ሶሻል ሚዲያ የራሳችን ሶሻል ሚዲያ ማንም የማይፈረጭበት ማንም መጥቶ እንትን የሚልበት ሀላፊነትም ያለው ሀገር ውስጥ ቤዝ ያደረገ ነገር መስራት የምንችልበት እድል ቢኖር የእኛ ሚዲያ ጋዜጠኛ የሚሰበስበው እንደዛ ይሰራ የተለመደ የዜና ጽሑፍ አለ ዋና አዘጋጅ የሆኑ ሰዎች መድከም አይጠበቅባቸውም ትንሽ ከሰማችሁ መጻፍ ይችላሉ ያንም እናነባው። ለዚህ ነው አድማጭ አጣ ነው። የአንድ ለአንድ ዋን ኦን ዋን ያለው ኢንተርቪው ብቻ ሳይሆን ኒውስ ሲቀርቡ ኢምፓክታቸው መታየት አለበት። ምን ኢምፓክት አላቸው ተብለው? ዋናው ስራ ያለው ከጀርባ ነው። እሱ ላይ ብናተኩር፣ የመንግስቱም የግሉም ብናተኩር ብዙ ምትወርቁ አይመስለኝም። ሚዲያው ኮንቴንት እስካለው ድረስ በዚያው ልክ ፈላጊው እየበዛ ነው የሚሄደው። ማወቅ ያለባቸው ነገር ፍሪኩዌንሲ በጣም ውድ ሪሶርስ ነው። ይሄ ውድ ሪሶርስ እንደ ኢትዮጵያ ያለ ድሃ ሀገር ለልማትና ለመንቃት መጠቀም ሲገባው ባልባሌ ወሬ ካባከነው ያው ወርቅ እንደማባከን ገንዘብ እንደማባከን ይቆጠራል። በዚያ ፍሪኩዌንሲ የሚተላለፉ ኢንፎርሜሽኖች ሁለት ችግር አለባቸው። አንሰማም፣ አናደምጥም፣ አያስፈልግም ሚዲያ ውሸታም ነው ቢቀርብን ይችላል። ካል አን ኢንፎርምድ ያደርገናል። እናድምጣቸው እውቀት እናገኝበታለን ደግሞ ስንል የሚመጣው ወሬ የሚመጣ ኢንፎርሜሽን የተዛባ ይሆናል። ትክክለኛውን ፋክት ሳይሆን ሮንግ ነገር ያመጣል። መደመጥ አለበት የእውነተኛ ሚዲያ ነው ብለን ፎሎ እንድናደርገው በተቻለ መጠን እውነት መግለጥ የሚችል መሆን አለበት። እውነትን ካልገለጠ በቀር በሚኖረው ጩኸት፣ ክሊኮች፣ ኮሜንቶች ሊኖሩ ይችላሉ፣ ግን እርግጠኛ ነኝ ኮሜንት አድራጊውም ጭምር ወደ ውስጡ አይወስደውም። ያ ውሸት ቶሎ የሚተን ነገር ስለሆነ መዋሸትን እና እውነት መግለጥን መለየት ያስፈልጋል። ለአንዳንዶች እንጀራቸው ነው፣ ለእናንተ ግን ምን ያደርግላቸዋል? በዚያ መንገድ የሚበላ እንጀራ መሆን የለበትም። እንደዚያ ከሚሆን እውነቱን ጫካ ከፈለጋችሁ ጫካ መሄድ ማየት፣ የተዛባ ነገር ካለ መግለጥ። የጫካ ሀሳቢ ምንድን ነው? ፒያሳ ላይ የሞከርነው ነገር ካሳንቺስ የሞከርነው ነገር በቂ አይደለም፣ በቂ አይደለም፣ በቂ መሆንም አይችልም። የቆየ ቦታ ስለሆነ ወይ ይጠባል፣ ወይም ማነካቸው ቤቶች ይኖራሉ። ፊውቸር ሲቲን ስማርት ሲቲን ማሳየት አያስችሉም። ካሳንቺስ የተወሰነ አፍርሰናል፣ ፎቅ ግን እንተዋለን። ፎቅ ስተን መንገድ እናደርጋለን። ባለው ነው የምንጠጋጋው እንጂ በምናስበው ልክ አይደለም። የጫካ ሀሳቤ የእናንተ ልጆች የእናንተ ልጅ ልጆች የሚያወድሱት ስራውን ጥያቄ የለውም። እናንተ ባይገባችሁም ችግር የለውም፣ ሰርተን ለልጆቻችሁ መተው ስለሚሻሉ። ከኤርፖርት ጀምራችሁ ጫካ ኮኔክትድ ነው። ከጫካ ተነስታችሁ ኦብዘርቫቶሪ የሚባለው ከእንጦጦ በላይ ያለው ታቁት ከሆነ አላቅም፣ ኮኔክት ያደረግነው ነው። ከኦብዘርቫቶሪ እንጦጦ ማርያም ኮኔክት ተደርገዋል። ከእንጦጦ ማርያም ጉለሌ ኮኔክት የተደረገ ነው። ምን ማለት ነው? ክሎስቱ አርባ ኪሎ ሜትር ነው። ዓላማው ልጆቻችን ሰምዌር ሄደው ከሚቀኑ ሞዴል ነገር እንዲያዩ። ጋዜጠኝነት ዜግነት እንደሌለው የምታስቡ ሰዎች ካላችሁ ተሳስታችኋል። ጋዜጠኝነት ዜግነት አለው። ልክ እንደ ወታደር፣ ልክ እንደ ዶክተር፣ እንደ ሐኪም፣ ልክ እንደ መምህር፣ ልክ እንደ ደህንነት ሰራተኛ ጋዜጠኝነት ዜግነት አለው። ጋዜጠኝነት ናሽናል ኢንትረስት አለው። ጋዜጠኝነት የሚቆምለት ሀገርና ባህል አለ። ዝም ብሎ ጋዜጠኝነት የሚባል ነገር የለም። ያን እያሰብን ለእውነት ቆመ መስራት ያስፈልጋል። የእኛ በሽታ ፐርፐዝ ማጣት፣ ሀገራዊ ፍላጎት ላይ፣ ሀገራዊ ጥቅም ላይ አለመቆም መሆኑን ማየት ያስፈልጋል። ለዋላዊነት ቅድም አንድ ወንድሜ እንዳነሳው በዚያ መንገድ አይደለም መፍረስ የሚመጣው። ፕሮፓጋንዳ ነው ቀድሞ የሚያፈርሰው፣ ጥይት በኋላ የሚከተለው። መጀመሪያ ፕሮፓጋንዳ ይሰራል፣ ከዛ ነው ወደ ማፍረስ የሚኬደው። በእናንተ ኬዝ ኢትዮጵያ ስንዴ ታመርታለች፣ ስንዴ አታመርትም የሚል ክርክር አለ። እኛ አመርተናል እናለን፣ ሰዎች ደግሞ አላመረተችም ይላሉ። እናንተም ትሰማላችሁ፣ እንትና አንድ ብሎ ዘግቧል ብላችሁ ትናገራላችሁ። ግን በጣም ቀላል ነገር ነው። አስር ሚዲያዎች ተነጋግራችሁ አሻም ወደ ምዕራብ ኤንቢሲ፣ ወደ ምስራቅ ኢሳት፣ ወደ ደቡብ አንድ ደግሞ ወደ ሰሜን አስር ሰው ልካችሁ ስንዴ አርሶ አደሩ ባለፈው ዓመት ስንታረስክ አሁን ስንታረስክ፣ ባለፈው ስንታገኘ አሁን ስንታገኘ ባለፈው ስንት በዓመት ስንት ተመርታለ አሁንሳ ብሎ ስትሰባሰቡ ያሰራችሁ በቂ ዳታ፣ ፐርፌክት አይደለም፣ ማሳያ ዳታ ሊሆን ይችላል። የተዘገበውን ከምናራግብ አንዳንድ ሰው ልክም በመጠየቅ ማወቅ እንችላለን። በቲዎሪ በመጽሐፍት ሚዲያ ውግንናው ለእውነት ነው፣ እውነት እንዲወጣ፣ እውነት እንዳይደበቅ ይሰራል ነው። እነሱ ጋር ስናየው ግን እውነት ሁለት መልክ አለው፣ ፍጹማዊ እውነት እና አንጻራዊ እውነት አለ። ለምን አንጻራዊ ሆነ? ናሽናል ኢንትረስት ስላለ ናሽናል ኢንትረስት ስላለ እሱን እንዴት አድርገን ነው በድህረ እውነት ዘመን በዲጂታል ዘመን እኛ ልናመጣ የምንችለው ዲጂታል ድህረ እውነትን ሞር ያስፋፋና የገለጠ ችግር እንደተባለው ስልክ ያለው ሰው ሁሉ ጋዜጠኛ ነው፣ ያሻው ይናገራል፣ የተናገሩ ደግሞ አየር ላይ ይውላል። እንዴት አድርገን ነው አስታርቀን የእኛን ብሔራዊ ጥቅም አረጋግጠን ሰውን የምናነቃው? ሰው በተፈጥሮ መልካም መልካሙን ነገር ማየት አይችልም፣ በተፈጥሮ በግልም ይሁን በቡድን የከፋውን ነገር ብቻ ነው መዞ የሚያዩ። ያልተመቻውን ነገር ነው የሚያዩ። በንግግር ውስጥም አግሬሲቭ የሆነውና ጥላቻ የተሞላበት ቶሎ ይደመጣል። ለዚህ ነው የሚዲያ ሰዎች የሚሉት። እኔም ከዚህ ቀደም እንዳልኩት ስትናደድ ብዕርህንም ሽጉጥህንም አታንሳ። ሽጉጥህን ብታነሳ ሰው ትገላል። ብዕርህን ብታነሳ ግን ትውልድ ትገላል። አንዴ ሳይሆን ደጋግመህ ትገላል። የምንጽፍና የምንናገር ሰዎች ዛሬም ብቻ ሳይሆን ነገ እንደምናጠፋ አስበን። ኃላፊነት ተሰምቶን ቢሆን ጥሩ ነው። የእኛ መሰረታዊ ችግር ሶስት ነው። አንደኛው አዎንታዊ መረጃ ፖዚቲቭ የሚባል ኢንፎርሜሽን ራዲየት አይደረግም። አዎንታዊ መረጃዎች አይሰራጩም። አዎንታዊ መረጃ ሳይሰራጭ ሲቀር ደግሞ ሰውን ዲፕ ዳውን ኢንስፓይር የማድረግ አቅሙ እየቀነሰ ይሄዳል። ሁለተኛው ሚስኢንፎርም እናደርጋለን፣ መረጃው ከሚለው ውጭ አሳስተን እንዘግባለን። ሶስተኛው በሬ የወለደ ነው፣ ምንም የሌለ ነገር ዲስኢንፎርም እናደርጋለን። እንደዚህ አይነት ሴራ ላይ ኢንትሪግ ላይ ኮንስፔሲ ላይ ያተኮረ ስራ እመኑኝ ስር የለውም፣ አይቆምም፣ አይቆምም። እኛ ጋር ምን ችግር አለ? በኢንፊልትሬሽን ሚዲያዎቻችን፣ ፓርቲ ውስጥ፣ መንግስት ውስጥ የገቡ ሰዎች አሉ። ብዙ ጊዜ እንዳልኩት ሚማር እያል እየጠበቅን እያየን እያየን ሰዎቹ ቀስቀስ እያሉ ይወጣሉ። ሲወጡ ጩኸቱ ራሱ አንዴ ከሆነ ችግር አለ ማለት ነው። እችን እንኳን ለማስተዋል የሚዲያ ሰዎች በትምህርታችሁ በልምዳችሁ ምክንያት የነቃችሁ መሆን አለባቸሁ። አንድ ሰው ምን እንደሰራ ሳታውቁ ቢሮውን ሳያጸዳ ዛፍ ሳይተክል ሰፈሩ ላይ አንድ ሰራተኛ ደሃ ያለች እሱ ጋ ገንዘብ አዋጥቶ ሳያግዛት ዝም ብሎ መጥቶ እናንተ ጋር በዩቱብ መልአክ መልአክ ሲጫወትክ፣ የት ስራ መች አገለገልክ? ስንት ዛፍ ተከልክ? ለስንት ደሃ ቤት ሰራ? ምን ያክል ታነባለ? ምን ያክል ጻፍክ? መጠየቅ እኮ አለበት። ሰውዩ ዝም ብሎ መጥቶ እንትን በሚል እንዴት ይሆናል? አይሆንም። ግን ወደፊት ማወቅ ያለባችሁ ነገር በፍጹም በኢትዮጵያ ፖለቲካል ኤንቫይሮንመንት ኢምፖርትድ ኢንዲቪጁዋልስ መጥተው ስልጣን መያዝ አይችሉም። እኔ ስለፈለግኩ አይደለም፣ አይመችም። ሁኔታው በዛ መንገድ ብዙ አይሳካም። እና የትጉ ጋዜጠኛ እና የሰነፍ ጋዜጠኛን ባህሪ በመግለጥ እነሱን እዛ ውስጥ ማሳየት ሞክራሉ። ትጉ ጋዜጠኛ ከተሰጠው መረጃ ጀርባ የሚያይ ማለት ነው። ስለሰማ ስላየ ብቻ አይደለም ጋዜጠኛ፣ ካየ በኋላ ከሰማ በኋላ ከዛ ካየው እና ከሰማው ነገር ጀርባ አናላይዝ ያደርጋል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 ለኮሜንት ለክሊክ የቸኮለ ለድምዳሜ የቸኮለ ለክስትና ውቀሳ የቸኮለ። ይህንን ይበልጥ ለመረዳት የሶስት ጓደኛሞች ታሪክ ልንገራችሁ። ሶስት ጓደኛሞች መንገድ እየተጓዙ አንደኛው ሶስቱን ጓደኛሞች የአንድ እንስሳ ዌስት ያሉ እና አንደኛው ከእነሱ መካከል ይህንን ፋንድያ አይጣለው አኒማል ጭራ የለውም ይላል። ጀስቲፋይ አላደረገም ግን ጭራ የለውም ይላል። ትንሽ እንደተጓዙ ሁለተኛ ጓደኛው ደግሞ አንድ ዛፍ ስር አርፈው ተቀምጠው ሳለ ዛፉን ብቻ አስተውሎ በዚህ ያለፈው የአኒማል አንድ አይን የለውም ይላል። ትንሽ ሲጓዙ ሶስተኛው ሰው ደግሞ ጓደኛቸው ያ በዚህ ያለፈው አኒማል ከፍተኛ ክብደት ያለው ሸክም ተሸክሟል ይላል አለፍ እንዳሉ አንድ ሰው የጣባቸዋል። እባካችሁ ወንድሞቼ ግመል ጠፋብኝ አይታችኋል ወይ ይላቸዋል። እና የመጀመሪያው ግመልህ ጭራው ቆራጣ ነው ይለዋል። አሁ ይላል የጠፋበ ሰው። ሁለተኛው አንዱ አይኑ አያይም ይለዋል። አሁ አይም ይላል ቾክሎ። አሁንም ሶስተኛው ብዙ ዕቃ ጭኗል ይለዋል። አዎ ከባድ ዕቃ ጭኗል ይላል። ሶስቱም በአንዳፍ አላየ ነው ሌቦች ግመሌ እንደበቃችኋል አምጡ ጭራ እንደሌለው አንድ ዓይን እንደሌለው እቃ መሸከሙን ሳታዩ እንዴት መናገር ትችላላችሁ? ሌቦች ናችሁ ብሎ ይጨቃጨቃሉ፣ ይካሰሳሉ፣ ፍርድ ቤት ይሄዳሉ። ፍርድ ቤት ሄዶ ያስረዳል ሰውየው ጠፋበት። ደክሞኝ ነበር፣ በረሃ ውስጥ ነው፣ ሸለባ አደረገኝ። ቅልፌን ስነሳ ግመሌ የለም። ግመሌን ፍለጋ ሲሄድ ሶስት ጓደኛሞች አገኘኋቸው። ሶስቱን ስጠይቃቸው አንዱ ጭራ የለውም አለኝ፣ አንዱ አንድ አይኑ አይሰራም አለኝ፣ አንደኛው ደግሞ ከባድ እቃ ተሸክሟል አለኝ። እሱ ነው አምጡ ግመሌ ስላቸው ደግሞ አላየንም አሉ እና ሰርቀውብኛል ብሎ ይከሳል። እነዚያ ራሳቸውን ድፌንስ ያርጉ ለዳኛው የለም እኛ ግመሉን አላየ ነው። እኔ ጭራው ተቆርጧል ያልኩት ጭራ ያለው ግመል ፋንዲያ ሲጥል ጭራው ስለ ይመታው በተን በተን በተን ይላል ይሄኛው ከመር ከመር ስላለ ጭራ ባይኖረው ነው እንጂ ቢኖረው እንደዛ ሊሆን አይችልም ብዬ ነው ጭራ የለውም ያልኩት። ሁለተኛው ደግሞ ዛፍ ስር አረፍ ስንል ቀና ብዬ ሳይ ከብራንቹ በአንዱ ጫፍ ተበልቷል በአንደኛው ጫፍ አልተነካም። የሚደርስበት ግመል ሁለቱም ማየት ቢችል ኖሮ ይሄኛውን ለም ነገር ሳይበላ ሊያልፈው አይችልም ብዬ ነው። ሶስተኛው ደግሞ ዳናውን ሳይ በመንገድ ላይ አሸዋ ውስጥ ጠለቅ ያለ ገባ ያለ ስለሆነ ያልጫነ ግመል ቢሆን ያን ያክል ዳናው የጠለቀ አይሆንም ብዬ ነው እንጂ አላየውም ይላል እና ሰውየው፣ ብሎ መለሰ። እናንተ አስተዋይ ጓደኛሞች ናቸው። ከታየው ባሻገር፣ ከሚሰማው ባሻገር አናላይዝ ማድረግ የምትችሉ ብልህ ሰዎች ናቸው። አንተ ደግሞ ያልነኩ ሰዎች ባልገባህ መንገድ የከሰስክነ ብሎ ለያቸው። ሰዎች ጋዜጠኞች ከሚነገራቸው ነገር ባሻገር ከሚሰሙት ነገር ባሻገር ጎርጎረው ማየት ካልቻሉ ጥፋት ይመጣል ማለት። ይህም ነገራችሁ አጠቃላይ አውዱ ላይ ያለውን ፕሮፓጋንዳ በደንብ አንደርስታንድ ታርጉ ስለምፈልግ ሚዲያና ሎ ኢንፎርስመንት ኤጀንሲስ ሎ ኢንፎርስመንት ኤጀንሲስ የሚቀራቸው ብዙ ነገር አለ፣ ብዙ ነገር አለ። ግን ኢትዮጵያ በታሪኳ እንደ አሁን ያለ ሎ ኢንፎርስመንት ኤጀንሲ ገንብታ አታውቅም። ምንም ጥልጥል ያስፈልጋል። ሚዲያ በሚመለከት የግሎቹን በሚመለከት አንድ አካባቢ የሚለው ጉዳይ አሁን ፌዴራል ላይ አርባ ሃምሳ ትሆናላቸው አሁን አርባ ሃምሳው እዚህ ጋር ስሩ ቢባል አንደኛ በጋራ አንድ ፎቅ ሰርቶ ፍሎር መከፋፈል እኛ እንወደም እንደሱ ታውቃላቸው። እሺ ግድ የራስህን ደሞ ስራ ቢባል ሁለት ሶስት እንኳ አቶ ነው የምትሰሩ ከዚህ ውስጥ በጣም ኤክስፔንሲቭ ነው ስራው። በደንብ አስቡበት የፋይናንስ ሶርሳችሁን አስቡበት እና ጊዜ ወስዳችሁ ፕሮፖዛሉ ይቅረብ እና ያለን ሀሳቡ መጥፎ አይደለም። እዛ ፊልም የሚሰራበት አንድ ሰፈር ማዕከል መጥፎ አይደለም፣ ግን በምን ገንዘብ ይገነባል ነው። አሁን ደሞዝ መክፈል አቅቷቸው እየተበተኑ ላሉ ሚዲያዎች ምን ያክል ከባድ እንደሚሆን አስቡት እና ምንችል ሲሆን ጊዜው ሲመጣ የምናደርገው ይሆናል። መረጃን በሚመለከት ሕግ ማስፈጸም በሚመለከት በተለይ ማህበሩ ማህበሩ እኔ አንድ መቶ የነበረ መቶ ከሆነ አስቸጋሪ ነው። አንድ ከሆኑ ከሰብሰብ ካሉ ግን በአብዛኛው የፖሊሲ የሕግ ጉዳይ እየተማከረ መሰት ጥሩ ነው። ወረዳ ስንሄድ ይይዙናል ያለችው ህቴ ይኖራል። ደስ ያለ ነገር ልክ ስትመጡ ለምሳሌ አሸም ስቲ ማን ነው አሸም ብለው አሁን ባለው ፖለቲካል አውድ እኛን ለማጋለጥ ነው ብሎ አስቦ ሰው ሊያደርግ ይችላል። እንደዛ ግን የመንግስት ፍላጎት አይደለም። እንዳትዘግበው የመንግስት ፍላጎት አይደለም። ጋዜጠኛ የሚባል ሰው ፕሮፌሽናል የተማረ መሆኑ፣ ለሚታወቅ ተቋም የሚሰራ መሆኑ፣ ካጠፋ በእናንተ ህግ የሚጠየቅ መሆኑ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 ሬኮግናይዝ መደረግ ያለባቸው ጋዜጠኞች ለምሳሌ ሰላሳ ዓመት ያገለገለ ወይም ምናምን ያገለገለ የሚለውን በደንብ ሳታዳሉ ለይታችሁ ሬኮግናይዝ ማድረግ ቢቻል ጥሩ ነው። እና ጋዜጠኛ ሬኮግናይዝ ማድረግ በደንብ ተመካክራችሁ። የእኛ ብቻ ሲሆን ትንሽ ይበላሻል። ከግሉም ከመንግስቱም ቢሰራ፣ እነዚህ በማዕከል ያሉ ሚዲያዎች ተጠንቶ እንደየስራቸው እንደየሰዋቸው መጠን የተወሰነ ድጋፍ ቢደረግ፣ የምናግዘው ለእናንተ ብለን ሳይሆን እናንተ ከሌላችሁ ሀሳቦቻችን ስለማይሳኩ ማለት ነው። ተቹን ጠይቁን፣ ግን አትቅጠፉ አትቅጠፉ፣ አትዋሹ አጌንስት ናሽናል ኢንትረስት አትሄዱ። ያ እስካሁን ድረስ የሚያጣላ ምንም ነገር የለም፣ ምንም ነገር የለም። በዛ ሀሳቤ የኢትዮጵያን ተስፋ የኢትዮጵያን ነገ እያሰባችሁ በፍቅር በአንድነት ለማንሰራራት በእውነት በእውቀት ለመግለጥና ለመገለጥ እውነትና እውቀት ሳይንሻፈፉ ለማንቃት በትህትና ለማስተማር በጎደሉ ጉዳዮች ጥቁማ ብታገልጉ ይታረም ይስተካከል ብትሉ ለእያንዳንዳችን ተጨማሪ የእውቀት ምንጭ እንጂ ክፋት የለውም። ግን ትህትና ይፈልጋል። በጥበብ ደግሞ በትጋት ኢዚ መሆን የለበትም ጉዞ ትጋት ይፈልጋል። በትጋት ያለውን ነገር ለማሳየት ብትሞክሩ፣ ይህን ስታደርጉ መከራ የምትቀበሉ ሰዎች፣ የምትፈተኑ ሰዎች፣ የምትቸገሩ ሰዎች ካላችሁ የምርጫችሁ ውጤት እንደሆነ አስቡት። ለኢትዮጵያ ጥቅም ብቻ የሚያግዝ ሆኖ እንስራ። እቺ ሀገር ተስፋ አላት። ዝም ብዬ አይደለም ትበለጽጋለች የምለው ህዝቡን ማንቃት ማስተማር፣ ወደ ትክክለኛው መንገድ መውሰድ ያን ማድረግ ነው። መንግስት ሲሳነው መንግስትንም ክሪቲሳይዝ ማድረግ አለባችሁ። ያንን ግን የምትገልጡበት መንገድ ትህትናና እውነት እውቀት ከሌለው ገና ሳንሰማው ነው የምንገፋው። እንደዚያ እንዳይሆን ለሀገር ኢንትረስት የሚሰሩ ሰዎች በዛ ስፕሪት እስከመጣችሁ ድረስ በእኛ በኩል ከእናንተ ጋር ተባብሮ መስራት፣ ህግ ለማሻሻል ስልጠና፣ አቅም ለመገንባት ፋይናንሻሊ ለመደገፍ ፍላጎት አለ። በእኛ በኩል የተነሱ ጥያቄዎች በሙሉ ይዘናል። አንዳንዶቹን በደንብ አስበን አስልተን እንመለሳለን።